ን የማገኝበት ከእናንተ ጋር እንደ ልቤ የማወራበት እንደ ልቤ የመሆንባት ሀገር ነች። ዱባይ ግን ዱባይና እኔን ከተለያየ ነገር ጋር አገናኝቶ የተሻለ ሀገር ላይ ተቀምጣችሁ በተለይ ዱባይ ላይ ላሉ ሴቶች የምትሰጡትን ኢሜጅ ቀይሩ። በህይወት ዋጋ ያስከፍላችኋል፣ እመኑኝ። ብዙዎቻችሁ ያገባችሁ፣ የወለዳችሁ ሴት ልጅ ወንድ ልጅ ያላችሁ ሰዎች ናችሁ። ሚዲያው ላይ ተሰሚነት ስላላችሁ ላለመሸነፍ ብላችሁ የምታደርጉት ነገር ያማል በጣም ነው የሚያማው እንደ ሰው ያማል ዛሬ ላይ እኮ ለመናገር ኢዚ ሊሆን ይችላል ግን የተተፋ ምራቅ አይላስም ድጋሚ ወደዛ ተመልሽ መነጋገርም የሆነ ነገር ማለት አልፈልግም ግን እንደ ሰው ያማል ከሰዎች ጋር ስትነጋገሩ የምትሄዱበትን ርቀት ለወደፊታችሁ ይሁን እኔ አሁን ለሚዲያው ሰው አይደለም ለሚዲያውም ሰው አይደለም የተጨነኩትኝ። እኔ ያሳደጉኝ ወንዶች ናቸው፣ በጣም ነው የሚያምማቸው። ገባችሁ? ፊት ለፊት አግኝታችሁ ማትገጥሙት ሰው በዛ ልክ እናንተ ያሳደጋችሁትን ሰው በዛ ልክ አዋርዶ ክብር አስነክቶ እንደዚህ ከሆነች እንደዛ ከሆነች አስብሎ በየዩቲዩቡ በየሆነ ነገሩ በየምናምኑ ስትፖሰቱ የሆነ ሰው ተነስቶ እሷ እኮ እንዲህ ነች ብሎ ተፖስቶ ሲያይ እንደ ወንድም እንደ ስጋ እንደ ደም ያማቸዋል። አግኝተዋ የገጥሙት ነገር የሚያገኙት ሰው አይደለም። ገባችሁ? ስለዚህ እኔ ደግሞ ያ አይደለም እኔ እንደዚህ ነኝ ብዬ ለነሱ በቂውን መልስ የሚሆናቸውን ነገር ለማሳየት ነው። በቃ አገር ገብቼ ይዩኝ ያልክ ናቸው። ዱባይ ስራ ማትሰሪው እንደዚህ አይነት ስራ ስለምትሰሪ ነው ተብሎ በቤተሰብ መጠየቅ ምን ያህል እንደሚያም የደረሰበት ያውቀዋል። ቁጭ ያልሽው እንደዚህ እንደዚህ ስለሆነ ነው እንደዚህ እንደዚህ ተብሎ የተነገረው እውነት ነው ተብላችሁ ስትጠየቁ የእውነት ያማል። እና ከዛ አንግል ነው በህይወትን ያጣሁት ነገር የለም። እግዚአብሔር ይመስገን። በጣም በብዙ እግዚአብሔር ታሪኬን ቀይሩልኛል። የጤና ችግር የለብኝም። እግዚአብሔር ይመስገን ለብዙ ሰዎች ደርሻለሁኝ። የገንዘብ ችግር የለብኝም ምናምን። ግን ባለማወቅም በማወቅም ማሸነፍ መስሏቸው ነጋችሁን የሚያበላሹ ሰዎች አሉ። ነጋችሁን ያበላሻሉ። ለእነሱ እኮ ማሸነፍ መስሏቸው ነው። ገባችሁ? ነገሮችን ማስተካከል መስሏቸው ነው። ግን ነገሮችን ማስተካከል አይደለም

ጊዜ ሰጥቼ አዳምጬም አለቅም። ስሜት የለ እናገርም እገባ ሰው ነኝ። ብዙዎቻችሁ ታቆኛላችሁ። ግን የደበረኝ ቤተሰቦቼ ጋር ስለደረሰ ወንድሞቼ ስለደበራቸው እንጂ ማንንም ምንንም አዳምጬ ጊዜም የለኝ። ሰምቻችሁ አላቅም። በደንብ ታውቃላችሁ። ማንንም የማዳምጥ ሰው አይደለሁም። ላመንኩበት ነገር ደግሞ ሟች ነኝ። ለገባኝ እውነት ደግሞ ሟች ነኝ። ግን ቤተሰብ ጋር ስለደረሰ የተሰማኝ ስለ ቤተሰቦች ነው፣ ስለ ሚዲያው ሰው አይደለም። አንድ ሰሞን ነው የምታወሩት። ኦፍኮርስ አንድ ሰሞን አውረታችሁ ትታችሁታል። ስለ ሚዲያው ሰው አይደለም፣ እየተጨነኩ ያለሁት ምድር ላይ ስላለው ቤተሰብ ነው። እና ኤኒዌይስ ሌላ አይነት ነገር የሚመስላችሁ ሰዎች ካላችሁ እኔ በህይወት በምንም ችግር የለብኝም፣ እግዚአብሔር ይመስገን። ይህን እናመላችሁ ጋይሶች። ሌላ አይነት ነገር ካሰባችሁ ግን የተፈጠረው ነገር ሰምው ያስደብራችኋል። ቤተሰቡ በሌላ አይነት መልኩ ሲረዳ ይደብራል። ስለሌሎቻችሁ ጊዜም ሰጥቼ የማዳመጣችሁ ሰዎች አይደላችሁ። ሚዲያ ላይ ስላለ ሰው ቺን ክብር ላለማስነካት እና ቤተሰቦች ስለደበራቸው ነው። ከዚህም በፊት ከዚህ በላይ መሄድ አልፈልግም ብዬ አልኩትኝ። በቃ ምንም ሰላም ያለው ነገር አይደለም። ከዚያ በላይ መነጋገር አልፋችሁ ስትሄዱ ከማንም ጋር ወደ ቤተሰብ ጋር ነው የሚደርሰው ነገሩ። እዛኛው ድራማ ውስጥ ደግሞ መግባት የምፈልግ ሴት አይደለሁም። አሁን ላይ ያለው ነገር ለቤተሰቦች ስለደበራቸው እንጂ እዚህ ሚዲያ ላይ መተሽ ኮመንት ለምትጽፊ የሆነ ሆነ ለእናንተ ነ የምትወዱኝን ወዳለው የምታከብሩኝን በብዛት አከብራለሁ። ከዛ ውጭ ላላችሁት ጉዳይ አይደለም ጊዜ ሰጥቼ ማላቃችሁ። ብዙዎቻችሁ ፎሎ አርጋችሁኝ ፎሎ ባክ ያልመለስኩላችሁ ሰዎች ናችሁ። ፈልጋችሁ የምትከተሉኝ እንጂ የምከተላችሁ ሰዎች አድላችሁ። ስለዚህ ለእናንተ አይደለም ኔ መልስ። አሁን ላይ የሚሰማኝን ስሜት ልጅቷ ስለተናገረች ነው ያለቀስኩት እንጂ ኖት ኦል አባውት እዚህ ቲክታክ ላይ ስላላችሁ ሰዎች አይደለም። ይህ እናምለው ጋይሶች እና የሆነ ነገር የመሰላችሁ ሰዎች ኖት አት ኦል ለእናንት አይደለም።

ምንም ምንም ጉቺዬ፣ አሁን እንደው አንቺን እኛ እንምከር? ኧረ በስመ አብ በይ፣ እንዴ አሁን አንቺ የምትመከሪ ልጅ ነሽ? ጉቺዬ ወይ እንደዚህ ስምሽን ለማደስ ነው ትፈልጊ? ጉድ ቲንግ ግን እዚህ ሚዲያ ላይ ምንሽለሚቴል ዩ ሰምቲንግ ለዚህ ለሚዲያ ሰው አራት ዓመት እኮ እኔ ሚዲያ ላይ ስላለ ሰው ተጨንቄም አላቅም። ይህ ህዝብ ስሰጩ የሚወድሽ ሳሰጩ የሚያዋርድሽ ማህበረሰብ እኮ ነው። መልካም ነገር የሰራሽ ሲመስላቸው በእነሱ እይታ የሚያሞካሹሽ፣ ያጠፋሽ ሲመስላቸው ለሚሰድብ ህዝብ እኔ አይ ዶንት ኢቭን ኬር። እኔ የደበረኝን ተናገርኩኝ እኮ በቃ የደበረኝን ምክንያት ተናገርኩ። የደበረኝ ቤተሰቦች ጋር ደርሶ ወንድሞቼ ስለደበራቸው እንጂ አይ ዶንት ኬር። ስሰዳደብኩ ነው እዚህ ሚዲያ ላይ የኖርኩትኝ። ሲነኩኝ አንድ ቀን ዝም ብዬ አላውቅም። በክብሬ መደራደር ሴት አይደለሁም። እዛ ጋር ከሚዲያ ውጪ የሆነ ሰው ይሄን አይረዳሽም። ገባሽ? አይገባኛል። ወላጅ እኮ ወላጅ ወላጅ ነው፣ ቤተሰብ ቤተሰብ ነው። ኦፍኮርስ ስጋዎች ናቸው፣ እንትኖች ናቸው፣ ለአንቺ ጥሩ ነው የሚመኙት። ግን አሁን የሱ ለመግባብ ፈልጌ አይደለም። በቃ ስልሽ ከፍቶሻል። ምንም እዚህ ጋር መተሽ ኤክስፔሪየንስ የምታደርጊለት ሰው ሊኖር አይገባም። በቃ ማልቀስም ከፈለሽ ማልቀስ። በነገራችን ላይ አንዳንድ ሰው አታልቀሽ፣ ቅድም አሁን የሚጠይቅ ገብታ አታልቀሽ ምናምና፣ ማልቀስሽ ጉድ ውስጥሽ ያለ ነገር ነው የሚወጣው። ግን ኦንሊ ቲንግ ማለት መሰለሽ እዚህ አደባባይ ላይ መተሽ እኛ እያየንሽ፣ አታልቅሽ። ማንም ህዝብ ምንም አንድ ነገር ማሬ፣ እኔ ስጀምር እኮ ላለቅስ አይደለም የመጣሁት። አምኖት ገስት ላይ ገብታ የተናገረችዋን ልጅ ነች ያስለቀሰች ያስለቀሰች። አይእንኳን እንዲያውቅም አልፈልገው ማህበረሰብ ካለ እዚህ ፕላትፎርም ላይ ያለ ሰው ነው። ሰውን እኮ ባይ ማለት ነው። ጋይስ ሚሊዮን ፒፕል እዚህ ቲክታክ ላይ አውቃለሁ፣ ግን

ሲዲ እና ሲዲ ብቻ ነው፣ ዳትስ ኦል፣ ኖ ዋን ኤልስ። ግን ብዙዎቹ ጋር ፍሬንድ ነኝ ገባሽ? ከብዙዎቹ ጋር ግን አንዳንድ ጊዜ የእውነት ፊልም ያደርግሽ ሰው አለ። የእውነት ትናንት እንኳን አራት ጊዜ ነው የደወለልኝ። መውጣት ትፈልጊያለሽ ወይ፣ ሎንግ ድራይቭ እናድርግ ወይ፣ ቡና መጠጣት ትፈልጊያለሽ ወይ፣ ማውራት ትፈልጊያለሽ ወይ፣ መጥቼ ልውሰድሽ ወይ አንዳንዴ የምታስቢው ሰው አይደለም፣ የማታስቢው ሰው ነው የሚደር አሁን የሚደውሉልኝ ሰዎች አሉ፣ ግን ለኖርማል እንደ ዴይ ቱ ዴይ የምታወሪው ነገር አለ አይደል? ለእንደዛ የሚደውልልሽ ሰውና እውነት ፊልም የሚያደረግች ሰው ይለያያል። አረኔ አራኔ ምንም አልሆንኩም። ሲዲ ኤ ስለው ኖ ኖ ኖ ኖ፣ ፊትሽ ልክ አይደለም፣ ሳቀሽ የውሸት ነው። በጣም በቃ ልነግርሽ ከምችለው በላይ ማለት ነው። በጣም ነው ሰርፕራይዝ የሆንኩት እንዲ ሰው እንዴት በዚህ ልክ ሰውን ያያል ያልኩት እግዚአብሔር ወደኔ እኔ እየመጣ እየነዳ ነው። እኔ አልወጣም ደህና ነኝ ጥሩ ነኝ አትምጣ ስለው ኦልሞስት ወደ እኔ እየመጣ ነበር። ታቀልሽ ሲዲኔ ደህና ነኝ አትምጣ፣ ማግኘት ስፈልግ እማወራክ ነገር ሲኖር እኔ ያገኘሃለሁ ነው ያልኩት። ገባቸው። አንዳንዴ የሌላ ሀገር ዜጋ የሆነ ሰው እኔ እንጃ አላውቅም። በዛ ልቅ እንኳን በስልክ እንኳን ለሚ ሰዎች ይሄ ተሰምቶኛል ምል ሴት አይደለሁም። የተናገረችው ነገር ነው ካለሁበት ነገር ጋር ስለተገናኘ ማለት እኔ ፈልጌ አይደለም ዱባይን ለቅቄ የማውጣው ግን ዱባይን ለቅቄ የማውጣበት ምክንያት ማለት እዚህ ጋር ይሄ ሚዲያ ጫማ አለካካን እንጂ፣ እኔ በጣም ጫዋ ነው ያሳደገኝ። ይሄንን እየመረራችሁ፣ በጣም ጫዋ ቤተሰብ ነው። ምናቅሽ? እናቀሻለን እኮ። ምናቅሽ? እናቀሻለን እኮ። ይሄ ምንም ማድረግ አያስፈልግም። እዚህ መጣንና ያለንን ማንነት ወሰዳችሁ፣ ባለጌ ያደረጋችሁ፣ ተናጋሪ ያደረጋችሁ ከዛ ውጭ ግን ያንን ያሳደገኝ ጫዋ አባት እናት ፕሩቭ ማድረግ ፈልጋለሁ። እናንተም እድሜ ዘላለማችሁን ስታወሩኑ እኛም መልስ ስንሰጣችሁ ነው የምንኖረው። ከነሱ ግን እንዲያዝኑ አልፈልግም፣ እንዲደብራቸው አልፈልግም። እኛ አንድ ልጅ አይደለም ሌላ ወልድ ሻምተሽ ብሰጭንም እናሳድግ፣ ችግር የለውም። ግን ልክ ያልሆነ ነገር ካለ የኛ ክብር ይነካል። ሰው እንደዚህ እንደዚህ እንደዚህ ብሎ ቤተሰብ ሲላቱ ቤተሰብ ደግሞ ፕሩቭ ማድረግ ግዴታ ነው። ሰዓት ሰው ለኔ ባልሆን ቦይፍሬንዱን መጣ ቀረቅ፣ አይ ዶንት ኬር። እኔ በህይወቴ እኮ አም ኢነፍ ፎር ማይ ሰልፍ። ከማንም ምንም ምፈልግ ሴት አይደለሁ። ከማንም እግዚአብሔር ይመስገን እንደዚህም እንደዛም ነገር ተሰርቷል። እንደምንም በሉት። ግን ያበሳጨኝ የሆነ ሰገር ስላለ ነው። ገባሽ ኤልዬ? ከቤተሰብ ሲመጣ ስሜት ያማል እንዴ። እኔ በዋጋ የተከፈለብኝ በጣም በብዙዬ ዝም ብሎ እንዳይመስልሽ። ይህን ዝም ብዬ እንደዚህ የመንግስት ትምህርት ቤት አስተምሮ የሆነ በመንግስት ምናምን አደረ ዋጋ ከፍሎ ነው ያሳደገኝ። የመረራሽ አውጪ። ኧረ ጉቺዬ ጉቺዬ፣ እኔ በደምብ ነው የማቅሽ። የአንቺ የወንድሜ ክላስ ሜት እኮ ነች። እኔ በደምብ እኮ ነው የማቅሽ ጉቺዬ። እኔ እኮ ስለማታውቂኝ ነው። ብታውቂኝ እኮ ኖሮ እኔ እራሴን ሚዲያ ላይ መውጣት ስለማልፈልግ ነው። ማንም ሰው እንዲያቀኝ አልፈልግም። በቃ ማንም ሰው እንትን እንዲህ ስለማልፈልግ ብቻ ነው እንጂ እኔ በደምብ ነው የማቅሽ። ከወንድሜ ጋር የተማረች ነች። እኔ በደምብ ነው የማቅሽ። አሁን እኔ እንትን ነገር ዋት ኤቨር ሀፕን ሃፕን አድርጓል ኢስ ፋይን ዱባይም ትመለሻለሽ። አሁን ራስሽ እኮ ፕሩፍ ለማድረግ ለምትሰቡት ጉቺ ማናችሁ የሚለውን ነገር ፕሩፍ ለማድረግ ነው የምትሄጂው እኮ ድሬዳዋ፣ አዲስ አበባ ወደ ኢትዮጵያ የምትመለሽው። ግን ይሄን በምታረጊበት ሰዓት ደግሞ ምንም ማለት አይደለም። ዱባይ እኮ ነው ሀገርሽ እኮም

ጉቺ ማን እንደሆነች አሳውቄ ስለሆነ ልትከፍ አይገባም። የተወሰነ ጊዜ ራስሽን አሳውቀሽ እኔ እንደዚህ ነኝ ብለሽ በቃ ይሄ ሚዲያ ላይ ከተወራው ነገር ራስሽን አጥልተሽ እንትን ማለትሽ እራሱ አንደኛ ነገር የሚያሳየው ምሎ ታውቂያለሽ፣ ምን ያክል ለቤተሰብሽ ፍቅርና ክብር እንዳለሽ፣ ምን ያክል ጥሩ ሴት እንደሆንሽ ይገልጽልናል። እሱ ራሱ የራሳቸው ጉዳይ ብትይስ ማን ይከለከልሻል? ይሄን የሚያሳየው ምንድን ነው? ቤተሰቦችሽ ምን ያክል ሳክሪፋይስ አድርገው ምን ያክል ዋጋ ከፍለው እንዳሳደጉሽ ነው የሚገልጸው። አንቺንም ደግሞ ቤተሰብሽ ነው የምታውቂው። እኔ አንቺንም ልመክርሽም አልፈልግም። ግን ኦንሊ ቲንግ ከአንቺ ጋር የደበረኝ ምንድን ነው መሰለሽ? አይ ነው ልሷ ተናግራሻለች። ጥሩ ኮምፕሊመንት ሊሆን ይችላል፣ ኔጌቲቭ ኮምፕሊመንት ይችላል። አይዶ ነው ብቻ። ትናንትና አልነበርኩም አልሰማሁም። ይሄ ነገር ሀፕን ሲያደረግ እንደውም የሆነ ሀገር ሄዳለ ስቲ በቃ ሁሌ አሜሪካ ስለምት አሜሪካ ትምጣለች ነው እንደብዬ ነው ደስ ያለ። ከዛ ቆይቼ ሳዳምጥ ነው ቤተሰቦች እንደዚህ ችግር ተፈጥሮ ወደ ኢትዮጵያ ላይ ሄድን ምናምን ስትይ ኦኬ ዘር መስቢ ሰምቲንግ ምናምን ነገር ኦኬ፣ ገባኝ። የተወሰነ ሰዓት ገባኝ። ስለዚህ ኦንሊ ቲንግ የደበረኝ ምንድን ነው፣ እዚህ ላይ ሆነሽ ፕሊስ አታልቅሽ። ይበላትሽ። ማልቀስም ከፈለሽ ዝግት ታርጊና።